ብሎ ከኒጋ ጋር እንግዲህ ጠዋት እስከ እንቅልፌ ተነስቻለሁ። አይ ኔን እየሸሸው ነው እንግዲህ፣ እግዚአብሔር ወይስ ቴ በቀኛ ከሴት ምናሰኛ ከወንድ ቦክሰኛ ጠብቀኝ። እየተነሳው ያው እንደተለመደው መጽሐፍ ቅዱስ አለባሉ ያው፣ ከምግብ በፊት መጀመሪያ እጃችንን ወደ ስልካችን ወደ ቲክቶክ ከመሰደዳችን በፊት እጃችንን ወደ መጽሐፍ ቅዱስ ብችል፣ ደግሞ የጸሎት መጽሐፍ ላይ ምናም ብናደረግ ቀናችን አሪፍ ይሆናል። እያነበብኩ ነው የማቱ ምናምን አነበብኩ ምናምን ነገር ማለት ነው። አይ ደሞ አነጣጠፍኩልህ ነው የምልህ። በቃ ዝም ብዬ ሳነጥፍ ደሞ ይለያለው ነው የምልህ። በቃ ያውልሽ፣ ባባዬ አይ ይኸውልሽ፣ ጣበሬ አለሽ ምናምን ነገር። እስከዚህም ሰነፍ ነኝ አይደለሁም አይደል? ብቻ ግን እንትን ያለው እስቲ ቤቲ፣ ደስ የሚለው ነገር አለ እዚህ ጋር ደግሞ ስፖርት፣ ጠቅ ጠቅ ጠቅ